ወንድሞቼ እኔ የገባኝ ወንጌል እንዲገባቸው የክርስቶስ ሆኑ ነው። ሃይማኖት ቀይሩ እያልኩ አይደለም። የግል አዳኛ አርገ ስትቀበል ስድቦቹ ይቀራሉ፣ መባረክ ነው። ሁሌ ሰላም ይመጣል። ወደ ሰው አትመለከትም። ለሰዎች ማዘን ትጀምራል። እኔ አሁን አልኩ ቁ እንደፈለገ እየወዳ ቢሰድበኝ ከመጸለይ ውጭ ምንም አለለሁ። ዳለቻ እንደፈለገ ቢያጥረገርገኝ ጂጂ በጣም ተናዳብኛለች። እኔ እየጸለይኩላትን ኤኒባዲ አምጡ፣ በፍጹም አላደርጉም። በፊትስ እኔ ስገባ የሚንቀጠቀጡ ሰዎች ናቸው። ዮኒ ማኛ ተናገረ ሲባል አገር ምድሩ ድብልቅልቅ የሚወጣ ነው። ሰዋሩ እንዱ ለምን ገብቶኛል? የክርስቶስ ፍቅር በፍቅር መመለስ ሰውን ይቻላል። በፍቅር እውነቴን ነው፣ ወንጌል ያጥለቀልቀዋል የሚል እምነት አለኝ። ሶሻል ሚዲያ ሶሻል ሚዲያ ላይ እባካችሁ ወንጌልን በተለይ እህቶቼ፣ ፕሮቴስታንት እህቶች፣ በክርስትና ያላችሁ ሼፓችሁን ለማሳየት መዝሙር እንዳሰማው እንደው በመድኃኒ ዓለም ይሆንባችሁ ሼፓችሁን እያሳያችሁ መዝሙር የለም መዝሙር ከዘመራችሁ በስነ ስርዓት እያመሰገናችሁ ዘምሮ፣ አደራ አደራ። መዝሙር ሼፕ ለማሳየት ፊልተር አድርጎ ቆንጅናሽ እንዲታይ ነው። ምክንያቱም ከልብሽ ከሆነ እግዚአብሔርን ነው የምታመልኪው። ስለዚህ በመዝሙር ላይ መልክሽን ለማሳየት በዙም ላይ እንዲህ እያተሽከረከርሽ ምናምን አታርጊ። የት አይ፣ ስጋዊ ነው፣ ሊያደቅም ይችላል። ግን መዝሙር የጌታ ደስ እያለች እየዘመርሽ አመስግኝ። ደስ እያለች እያመሰገንሽ፣ ደስ ብሎች እየዘለልሽ በጌታ ፍቅር አመስግኙ እንጂ ይሄ መልክሽን እያሳየሽ ዳሌሽን እያሳየሽ ምናምን ነው። አልዳንሽ አንቺ፣ አልዳንሽ አንቺ። አቴንሽኑ ወደ አንቺ እንዲመጣ እንጂ ወደ ጌታ እንዲመጣ አይደለም። በዚህ በዚህ ኦርቶዶክስ ወንድም እናቶቼ እጅግ አከብራለሁ የፈለገ ዳንሰኛ የሆኑ ምን የሆኑ ልክ መዝሙር ሲመጣ ነጠላቸውን ለብሰው ተሸፋፍነው ነው። እኔ ሎዛን አያታለሁ እያየው ነው ፣ ሰሞኑን ሎዛ ስትደንስ ወፈታ ብላ ነው፣ ስዘምር ግን ነጠሏን ለብሳ ነው። እዛው በዛው ደግሞ ሶስት ቪዲዮዎች ነው የምትሰራ። አንዱን በዝማሬ ቆንጆ አድርጋ ላይክ ታስደርጋለች፣ አንዱን በዘፈን ደግሞ ላይክ ታስደርጋለች ስለማይን ግን እንዳልኳችሁ ምንድን ነው፣ አንዳንዴ ታይታን የሚወዱ ሰዎች ያሉ። ታይታ ታይታ ጥሩ አይደለም፣ ምንም አይጠቅም። በሌላ ነገር ታዩ፣ በጌታ ግን ማታለል አይቻልም። የጌታ ፍቅርን ከልባችሁ ደዶት ጌታ ከልባችሁ አመስግኑት። ስለዚህ በጌታ ፍቅር ለምትሰሩ መዝሙሮች በሙሉ እኔ ሪፖስት አደርጋለሁ ሪፖስት አደርጋለሁ። ሌሎቻችሁም ሪፖስት አድርጉ፣ በጌታ ፍቅር የሚዘመረው ሪፖስት። አሁን ወንዶቹ በጌታ ፍቅር ሲዘምሩ ደስ የሚል መዝሙር ነው። አብዛኛው ወንድ ክበሩልኝ፣ ከልብ አመስግኖ ነው የሚዘምረው። ከልብ ወንድ ስለዚህ እህቶች ክርስቲያን እህቶች አደራ፣ መዝሙሩን አደራ አደራ፣ መዝሙሩን በሥነ ሥርዓት እንድትባረኩበት እንድትባረቁበት ይሁን። መዝሙሩ ላይ በጣም በጣም ስህተቶች የምትሰሩ ሴቶች ፕራይቬት አድርጉት። ምክንያቱም ሌላውን ያሳስታል። አንቺ ምናልባት ቪው ፍለጋ ሊሆን ይችላል። ቪው ፍለጋ ወንዶች አቴንሽን እንዲሰጡች ምናም። ላይክ አይሸጥም አይገዛ፣ ምንም አደረግም ላይክ ምንም ጌታ ውስጥሽ ካለ አንቺ የምትፈልጊውን ሰው አምጥቶ ቤትሽ ያመጠዋል። ጌታ ይችላል። ስለዚህ አቴንሽኑ ቢቀር ጥሩ ነው። እያያ ቢሆን ደስ ይለኛል። በተለይ በጌታ ያላችሁ አብሶሉት። መዝሙር መቀለጃ አይደለም። መዝሙር ማመስገኛ ነው፣ በረከት ማግኛ ነው እንጂ አቴንሽን ለአቴንሽን መዝሙር አይዘመርም። ፍጹም አላደርገው ሌላው በጌታ ስም ታጭበረብሩ። አይ፣ ኢትዮጵያ ላይ ኢኮኖሚ ነው። እኔ አሮም ብለም ኤ ባሪ በኦርቶዶክስም በእስልምናውም በፕሮቴስታንቱም ኢትዮጵያ ላይ ኢኮኖሚ ተመቷል፣ ተመቷል። በቃ ከፍተኛ ምታት አለው። አፌል በሄድ ባይሆን እንደዛ ደስ ይለኛል፣ ባይሆን ደስ ይለኛል። ግን ኑሮ በጣም ከብዷል። ወንጌላውያን ምንም አይነት ሌላ ሶርስ የላቸውም። እግዚአብሔርን እያመሰግኑ ለመኖር ሲሉ አንዳንድ የሚያስደነግጡም የማይረባ ነገር የሚያደርጉ ጌታ እንደዚህ አድርጓል እያሉ የሚሉ ሰዎች አሉ። ለእነሱ መጸለይ ነው። እንደ ወንድምኔ ጸልያለሁ እጸልላቸዋለሁ። እግዚአብሔር አምላክ በረከቱ እንዲሰጣቸው ከሰው እንዳይመኝ ነው። እማይሆን ሚራክል መን እያሉ እንትን እንዳይሉ ጸሎት ነው የምናደርገው። መግፋት አያስፈልግም። ኖ ኖ፣ አልገፋ ማንንም ክርስቲያን አልገፋ። እንጸልያለን። የእኛ ስራ መጸለይ መጸለይ። አሳሳቱ የምትሏቸው በዚህ አደረጉ በዚህ አደረጉም፣ መጸለይ። የእኛ ስራ ማሳደድ አይደለም፣ መጸለይ መጸለይ እንደ ክርስቲያን የሚጠበቅበት መጸለይ። በቃ ለምን እግዚአብሔር ይችላል። የታመነ አባት ነው ያለን። መጸለይ፣ ለማንኛውም መጸለይ። አሁን ለእህቶች ይጸልያሉ። እህቶች በጣም ነው የሚሰጉኝ። እኔ እንደ ወንድማቸውም እንደ አባታቸውም ነው የሚያዩኝ አብዛኛው ሴት ልጅ። ስለዚህ እኔ የማይጎዳ ምክር ነው የምነግራቸው። በእናንተ ውስጥ የክርስቶስ ክብር ይታይ ስትዘምር የኔ እናት በአንቺ ውስጥ ያለው ክርስቶስ ይግባል። መዝሙሩ ለዛ እንድትባረኪበት ነው መዝሙሩ እንድትባረ በየትኛውም እምነቱ ነው እንድትባረኩበት ነው መዘመሪያ ያለባቸው እንድታዩበት አይደለም። ስለዚህ ይሄን ነገር ሴቶች፣ እህቶች በክርስትና ያላቸው በማንኛውም ክርስትና እንድትባረኩበት ነው ያንን ነገር ማድረግ ያስፈልጋል። ወንድሞች በተለይ ትልቅ ስም አለን ብላችሁ ትልቅ ስም አለን ብላችሁ በክርስትና ያላችሁ እንዳልቋችሁ ገንዘብ ጋር ፎከስ ያደርጋችሁ ከምን ህይወት፣ ጌታ እንዳወጣችሁ ማ አስቡት። ከምን አይነት ህይወት ውስጥ አውጥቶ ለዚህ እንዳበቃችሁ አስቡት። መጀመሪያ ክርስትና ስትቀበሉ የነበራችሁ ደስታን አስቡት። እሱ ሰዓት ሁሌ መኖር አለበት ውስጣችሁ። ጌታን ያገኛችሁበት ጊዜ የነበራችሁ ደስታ ምንም የለም እኮ፣ አመሳንት የለም። ጌታን ስታገኝ የነበረ ደስታን አስበው። ምንም ሳይኖር ደስተኛ ነበር። አሁን ብዙ ብር አካብታችሁ ደስታ የላችሁ። ለምን ፎከሳችሁ ገንዘቡ ላይ እንጂ ክርስቶስ ላይ አይደለም። ስለዚህ ምንም አይነት ገንዘብ እንደ ጉድ ብትይዙ ምንም ትርጉም መስጠት ያቆማል። ስለዚህ በጌታ የሆናችሁ ፓስተሮች የመጀመሪያ ሰዓታችሁን አስቡት፣ እንዳትረሱ። እኔ ቃል የሚባል ወንድሜ እኔ ፔጅ ላይ መጥቶ የተናገረው ነገር እቤቴ ገብቼ መጸለያት ሰዓት፣ ሶስት ሰዓት መጸለያት እሷ ነበር የምትናፍቀኛለ እርቦት ከገርጂ ኮልፌ እየሄደ በእግሩ እየሰራ የቤቴ መጠቼ ለብቻ የማለቅስበት በጣም አመፀኛ የነበረ ልጅ ተደባዳቢ የነበረ ልጅ ሰው ለማጥፋት ህይወት ለማጥፋት የሚሄድ ሰው የነበረ ወንድም ከጌታ ጋር ሲገናኝ ሌላው ነገር አይታየው። ስለዚህ ብዙዎቹን በፍቅር አስቡ። ክርስቲያኑ ናቸው የተጣላችሁ፣ በክርስቶስ አይደላችሁ በጌታ አይደላችሁ እኛው ምንም አይነት ጠላት የለ በፊት ነበረኝ እንግዲህ በፊት በአለም በአለም እያለው አይለኛ አይለኛ ጠላቶች ያሉኝ የማሳዳቸው የሚያሳዱኝ ምናምን ነገር ነበረ ክርስቲያን ኮንክ በኋላ ጠላት የለ የለ በፍጹም ጠላት የለ የአንተ ጠላት ዲያብሎስ ብቻ ነው። ስለዚህ ክርስቲያን ሆናችሁ ለስላስ የምትደራረጉ ወንድሞቼ ነው፣ ይሄ ከክርስቶስ አይደለም። ጸልዩላቸው፣ መጽሐፍ ቅዱስ የሚለው ጸልዩላቸው ነው። መጸለይ ነው። የፈለገ ነገር ቢያደርግ መጸለይ ነው። እኔ የፈለገ ሰው መጡ በክርስትና ያለ እንደፈለግክ ስደበኝ። እንኳን በክርስትና አይደለም በዓለም ላይ ያለ ኦ የዓለሙን ቶ በክርስትናው ነው የምልህ

እግዚአብሔር ለእኔ የሰጠውን ፍቅር ለእነሱ ይስጠልኝ። ለእኔ ያሳየኝን ያን ሩዋንዳ የነበረ ሰውዬ ያ ሳውል የነበረ ሰውዬን ለዚህ ላበቃው ክብር ምስጋና ይግባው።